ሰላም ለእናንተ ይሁን፣ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር መስገን ክብሩ ይስፋ፣ ደህና ነኝ። ኖላዊ ድራማ ተለቋል። እንግዲህ ወይዘሮ ሚላት ባል ከውጭ መጥቷል። ሀና እንግዲህ ባለፈው ወይዘሮ ሚላት ከተናደደችባት በጠዋት ነበረ የሄደችው እና ሰላምና ምናሴ ሲወጡ በጠዋት መጥተሽ ምን ትሰሪ አለች ስትላት ሀናም እንግዲህ ሰላም እንደዛ ስትላት ሀናም ለምን ስራ የለም እንዴ ሰላም ትላት አለች ልቅ እናንተ አየር ልትቀበሉ እየሄዳችሁ ነው መሰለኝ ትላችኋለች። ምናሴም አሁን ለምን ከኛ ጋር አትሄጅም ሲላት ሀናም ይቅርብኝ፣ ቀድሜ የመጣው ስራ ስላለብኝ ነው። ግን ለምን እናታችሁን ይዛችኋት አትሄዱም ትላችኋለች። እንግዲህ ሀናም ሰላምን እንዴ፣ አንዬ ገና ምርመራ ሳይደረግ አንቺ ከፉክክር ወጣሽ ማለት ነው ስትላት፣ ሀናም የምን ፉክክር ሰላምዬ፣ እኔ ከማንም ጋር መፎካከር አልፈልግም፣ በቃ እናንተ ሂዱ ብላቸው፣ እንግዲህ እነሱም ይሄዳሉ በቃ አሴር እንግዲህ አባ ጋ ይመጣና እንዴት ነውት ፋዘርዬ፣ የተሻለዎት ይላቸዋል። አባ ኖላዊም አዎ ደህና ነኝ ነኝ ይመስገን፣ ክብሩ ይስፋ። በዚህ ሌሊት ደውላ አስቸገረች አይደል ልጅ ሲሉት አሴርም አረ የምን መቸገር ፋዘርዬ፣ ያመጡብኝ ልጅ ደግሞ ለአባቱ ምንስ ቢሆን ምን ችግር አለው? እንዲሁም በረከት ነዎት ይላቸዋልኝ። አባ ኖላዊም አንተ ልጅ አሁን አሁን ሳትበስል አትቀርም ሲሉት አሴርም ከእርሳው ጋር እየዋልኩ ባልበስል ነው ነበር የሚገርመው ፋዘርዬ እያሉት ነበረ። ይህ በዚህ እንዳለ እንግዲህ የሜላት ባል ከውጭ ይመጣና ሀና ነበረች በር የከፈተችለት። እንዴ ልጅ መተሽልኛል፣ እኔ አባ እቅፍ ያደርጋታል። ና እኔ አባትሽ ነኝ። ከዛ ሀናም ትደነግጣለች። ብትረበሽም አይፈረድብሽም። አንቺ በዚህ ሰዓት እንዴት ተነሳሽ? ሜላትም እስካሁን አልተነሳችም እንዴ እያለ ነበረ። ሀናም እያቀፋት እኔ ኮ ሲነግረኝ አላመንኩም፣ ልጄ እውነት ደግሜ አይሻለው ብዬ አስቤ አላቅም ነበረ እያለ ነበረ። እንግዲህ እንግዲህ የሀና ወላጅ አባት ሀና ልጁ እንደሆነች በቃ መቶ ፐርሰንት እርግጠኛ ነው የዘሮ ሜላት ናት እንጂ አራስ ነብር የሆነችው ከዛ ሜላት ክፍል ይሄድና ሰፕራይዝ ሲላት፣ ሜላት እንኳን ሰፕራይዝ ልትሆን ጭራሽ ተናደደች። ሜላት እኔ አላምን መስፍኔ እንዴት ነው የመጣኸው? ነው ምን ነገር ትላለች። እንግዲህ ፊቷ ላይ ደስታ ይታይባትም። እሱም እንግዲህ ልጆችን ለማየት አንቺን ማስፈቀድ አለብኝ ማለት ነው ሲላት፣ ሜላትም እንደሱ ማለት ሳይሆን ትላለች መስፍንም የእኔ መምጣት በእውነት ገርሞች ነው? እኔ ና አንቺ ያለንበት ሁኔታ ጥሩ ላይሆን ይችላል፣ ግን በዚህ ሰዓት፣ በጭንቀትሽ ሰዓት እኔ ልተውሽ አይገባውም ይላታል። ሚላትም ቢሆንም ቀድመ ልትነግረኝ ይገባ ነበረ። ለምንድን ነው ራስ ግን አሁንም እንደ ልጅ የምታስበው? እንደ ቀልድ ባራ አቋርጠ ስትመጣ እኔ መስማት የለብኝ? ለነገሩ አንተ እድሜ ልክ ልጅ እንደሆንክ ነው፣ ስትለው መስፍንም በእውነት እኔ ያደረኩት ነገር ያህል የሚያስከፋ ሆኖ ነው ይላታል። ሜላትም ይህ የመከፋትና ያለመከፋት ጉዳይ አይደለም፣ ከዚያና እዚህ ስትመጣ ቀድመ ልትነግረኝ ይገባ ነበር ይላታል ትለዋለች። መስፍንም እኔም እኮ ቤተሰቡ ላይ የተፈጠረውን ያለውን ነገር ምናሴ ሲነግረኝ ከጎንሽ ለመቆም ነው የመጣሁት ይላታል። ሜላትም ኧረ እባክህ አዝነህልኝ ነዋ ትለዋለች። መስፍንም አንቺ እኮ የልጆች እናት ነሽ እንዴት ነው የማላዝንልሽ ልጅ ስላት፣ ሜላትም ተው እንጂ ያኔ አደባባይ ላይ አስተኸኝ ስትሄድ እረስተኸው ነበረ እንዴት? ትለዋለች በነገር ነው የተቀበለችው እንግዲህ። መስፍንም ገና ከመምጣት የጭቅጭቅ ልጅ ጀምሪ ነው። በዚህ አይነትማ ገና ዱላ ሳይከተለኝ አይቀርም ዱላ አንስተ ሳት መቼኝ አይቀርም ብሎ ከክፍል ይወጣለኝ ከዛ ሳሎን ሄዶ ቁጭ ብሎ እርግብ ትመጣ ና ሰላም ትለዋለች። ሰላም ከተባባሉ በኋላ ሜኑ ሰራተኛ ስትቀጥር በጣም ጎበዝ ነች፣ አንቺን የመሰለች ቆንጆ ልጅ ቀጠረች። ለነገሩ ከዛ ትደነግጣለች። ለነገሩ ባታቂኝም አልፈርድብሽም። መስፍን እባላለሁ የእነ ሰላም አባት ነኝ ሲላተኝ፣ እርግብም እንግዲህ አለው ኮ ግን ስትለው፣ እሱ አው አሁንም ባለው ነገር መጥፎ ስሜት የሚሰማ ይመስሎች ነው የው ልጅ የው። ከዛ እሷ ማለት ስትል ይኸው ልጅ ነኝ በማለትሽ ነዋ አንቺ ገና ወጣት ልጅ ነሽ ያደረግሽውን ብታድርጊ እኔ ቅር አይለኝም በዚያ ላይ ደግሞ በጣም ታማሚ አባት አለሽ ይላታለኝ እንግዲህ እሱ ሀና መስለው ነው እርግብም እንዴት ማስረዳት እንዳለብኝ አላቅም ትላለች መስፍንም ማስረዳት አይጠበቅብሽም ገንዘብ ለማግኘት ብለሽ ማንኛውንም አቋራጭ መንገድ መጠንቀቅ አለብሽ ብሏታለኝ እርግብም አልገባኝም ስትለው እሱም ልጅ ነኝ ብለሽ እነ ሰላምን ለማታለል መሞከርሽ ልክ አይደለም ቢሆንም አልፈርድብሽም ለልጄ ለሰላም ደግሞ ደንባ ትሰጫት ኑሮ እስካሁን መኖሯን እርግጠኛ አይደለሁም ላደረግሽው ነገር ይቅር እስካሁን ላደረግሽው ነገር እንግዲህ ይቅርታ አድርጌልሻለሁ፣ ይላታል እርግብ። እኔ ነገሩ ሁሉ ምንም አልገባኝም ትለዋለች። መስፍንም እንግዲህ ምንም አትጨነቂ፣ በቃ አንቺ ወደ ክችን ግቢ፣ እኔም እንግዲህ ገብቼ ልተጣጠፍ ብሎ ተነስቶ ይሄዳለኝ። እሷም እንግዲህ ቁጭ ብድግ ቁጭ ብድግ ስትል ነበረ መቼም የሌባ አይነ ደረቅ መልሶ ልብ አድርቅ አይደለም የሚባለው? እንደዛ ነገር ሆነችና እንግዲህ ከዛ አባ አባ ኖላዊ እንግዲህ አሴር ሲያዘገው ኧረ አንተ ልጅን ጥልህ እንዳይቆረጥ ይሉታል። አሴር ምላ ፋሰር እየራበኝ እኮ ሀና ብትመጣ ጥሩ ነበር ሲል እንግዲህ አባ ኖላዊም ሀና ብትመጣስ ምግብ ይዛ ትመጣ ይላቸዋለኝ። አባ ታዲያ እሷ ምግብ ይዛት ትመጣ ሲሉት እንግዲህ አሴርም እርግጠኛ ነኝ ሀንቹ ይዛልን ትመጣለች ይላቸዋለኝ። ከዛ አባኖለም እሷ እስክትመጣ እኮ በረሀብ ማለቃችን ነው አንተ እንዲሁ የከብት መፌ ነው መሰለ የሚወጉኝ። ራብ ለቀቀብኝ ይሉታለኝ። አሴርም በጣም ይደነግጥና፣ ታዲያ ለምን እስካሁን አልነገሩኝም እኔ ልጆት እያለው ይላችኋል። አባም ምን ብዬ ደግሞ ለአንተ አሴርም ራብን ብለው ነው ይሉታለኝ። አባ አንተ እኮ አቀሃሉ ከየት ታመጣለ ሲሉት፣ አሴርም ከየትም ከየትም ተታልጬ ቢሆን አመጣለው እንዲህ እየራበው እንዲህ ዝምላለው እያለ በጣም ይደነግጣል። አባ አይ የአንተ መፍትሄ ሲጨንቅ ስርቆት ነው፣ ሰርቀ ደግሞ አደጋ ውስጥ ስትገባ ከማይ እንዲሁ አራፍ ንችር ቢያደርገኝ ይሻለኛል ይሉታል። አሴርም ፋዘር በቃ ምግብ ላምጣ ሲል፣ አባ ከየትም የምታመጣው ከማንም ፊት ዝቅ እንድትል አልፈልግም ተውልጅ የባክ ሂሉታ ላይ አሴርም አረባከወት ለሰው አይደለም ሰው ቤት ዝቅ ማለት፣ መሬት ላይ ብነጠፍ ደስ እያለኝ ነው የማደርገው ብሎ ወጥቶ ይሄዳለኝ። ከዛባ ነው ላይም አሁን ይሄ አሁን ይሄን ሄዶ የማይሆን ጣጣ ውስጥ ነው የሚገባው እያሉ እያሰቡ ነበረ። እንግዲህ እርግብ ሀና ወደ ሜላት ክፍል ገብታ እያስተካከለች እያለ ቁም ሳጥን ቀስ ብላ ትገባና የሀናን ፎቶና መስቀል ሄዳ ይዛ ሄዳ ይህን አይደለም የምትፈልጊው ትላታለች። ሰላምም ሀናም እንግዲህ አዎ ስጪ ስትላተኝ አረባክሽ አልሰጥሽም ከዛ የኔ ነው ስትላተኝ እንግዲህ ከዚህ ክፍል የገባሽው ልትሰርቂ ነው። ምን አስደነገጠሽን? ብላት ነበረ። ሀናም እንግዲህ ስትመጭ ኮት የለሽም እኔ ሌባ አይደለሁም ትላታለች። ስጭ ስትላትም እንደማትሰጣት ትላታለች። የኔ ነው ስትላት ከዛ እንግዲህ ሀናም ምላስሽ ይህን ይናገር እንጂ ልብሽ ግን ያቀዋል እውነት እንዳልሆነ የኔ ነው ትላታለች። እሷም እንግዲህ እንቅ አርጋ ስትይዛት ልቀቂኝ አሁን ሳበዛሹ ብላ እንግዲህ አንቹ ገፍትራ ጥላት ትሄዳለች። በጣም ደግሞ የተናደደችው እንግዲህ ያንን አባቷ የነ ሀና አባት እንግዲህ አንቺ ሰራተኛ ነሽ የሚላትን ስትሰማ በጣም ተናዳ ነበረ። ስቀውባት ስትስቅባትም ሰምታ ነበረ። በዛ ነበረ ያነቀቻት እንግዲህ። ሀናም እስኪ ይህንንስ ወሰድሽው፣ ግን ምርመራ እውነቱን ያወጣዋለኝ ብላ ወደዛ ብላ ገፍትራት ትሄዳለች። እንግዲህ እርግብን ፎቶውን ይዛ አፏይ ናገር እንጂ እርግብ እንግዲህ ልቧ በደንብ ያቀዋለኝ፣ ለገንዘብ ብላ እንደገባች ሀናም እንግዲህ ለወይዘሮ ሜላት እኔ ገንዘብ ፈልጌ አደለም እውነተኛ ልጅሽ ስለሆን ሆነው እንጂ ብላታለች። እርግብ ግን የሌባ አይነ ደረቅ ሆና ሀናን እንዲሁ አጥምዳ ይዛታለች። እንደዚህም ደግሞ ልቧን ሞልታ የምትከራከራት ወይዘሮ ባዩሽ አስጠንቅቃት ስለሄደች ነው። እስኪ እንግዲህ ደግሞ ቀጣዩ ክፍል ምን ይሆን? ምርመራ ውጤቱን እውነት ባዩሽ እንግዲህ ልቧ ከመቶ ፐርሰንት በላይ እርግጠኛ ሆና ነው የምትናገር። ለርግብ ምንም እንዳትጨነቅ እንዳታስብ፣ እሷ ጥሩ መላ እንዳላት በባለፈው መክራት ደልላት ነበረ። ይሄ ሄደችው ለዛሬን ይመስላል። ላይክ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።